የአፈር ማዳበሪያ ፋብሪካ ግንባታ ኢትዮጵያውያን ከህዳሴ ግድብ ቀጥሎ ሊያሳኩት የሚገባ ትልቅ ፕሮጀክት ሊሆን እንደሚገባ የሕዝብ ተወካዮች ምክር ቤት አባላት ገለጹ። ከአፈር ማዳበሪያ አቅርቦትና ፍላጎት ጋር በተያያዘ አሁንም ድረስ ያልተፈታ ችግር መሆኑን ያስረዱት ጠቅላይ ሚኒስትሩ መንግስት ዘላቂ መፍትሄ ብሎ ያቀደው ከውጭ የሚመጣውን ማዳበሪያ ለመተካት የማዳበሪያ ፋብሪካ መገንባት ነው ብለዋል። ዓለምን ሀጻ ነው የኢትዮጵያ የጀርባ አጥንት ለሆነው የግብርና ዘርፍ ምርትና ምርታማነት መጨመር በተደረጉ ጥረቶች ተጨባጭ ውጤቶች መመዝገባቸውን ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ የመንግስት የ2017 በጀት ዓመት የስድስት ወራት የሥራ አፈጻጸምን በተመለከተ ከምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ በሰጡበት ጊዜ አንስተዋል። ይሁንና በተለይም ከአፈር ማዳበሪያ አቅርቦትና ፍላጎት ጋር በተያያዘ አሁንም ድረስ ያልተፈታ ችግር መሆኑንም ነው ያስረዱት። የህዳሴ ፊታችን ወደ ማዳበሪያ እናዞራለን። የተደረገው ጥናት ከ1.5 እስከ 3 ቢሊዮን ዶላር ይፈልጋል። በጣም በርትተን ከሰራን ቢያንስ ሶስት ዓመት እና ከዚያ በላይ ጊዜ ይፈልጋል። ማዳበሪያ ፋብሪካውን በበቂ ደረጃ ኢትዮጵያ ውስጥ አቋቁሞ ለመስራት። አሁን ሁለተኛ ህዳሴያችን የሆነው ማዳበሪያ ፋብሪካውን ከተቻለ በጆይንት ቬንቸር ከግሉ ሴክተር ጋር፣ ከዚያም ከፍሎ ከተገኘ በፕራይቬት ኢንቨስትመንት ካልተቻለ ግን፣ በመንግስት በራሱ የግድ የማዳበሪያ ፋብሪካ የኢትዮጵያን ፍላጎት ሊመልስ በሚችል መልኩ መፍጠር ይኖርብናል። አስተያየታቸውን የሰጡ የምክር ቤት አባላት እንደገለጹት መንግስት ያቀረበው የማዳበሪያ ፋብሪካ የመገንባት እቅዱ የወቅቱን አንገብጋቢ ጥያቄ የሚመልስ ነው። ከውጭ ተገዝቶ የሚገባው ማዳበሪያ አርሶ አደሩ ጋር ተጓጉዞ እስኪደርስ የሚወስደው ጊዜና ወጪ ቀላል የሚባል አለመሆኑንም ነው የምክር ቤቱ አባላት የተናገሩት። ከምክር ቤቱ አባላት መካከል ዶክተር ከፈና ኢፋ ኢትዮጵያ ባለፉት ዓመታት የማዳበሪያ ፋብሪካ መገንባት እንደሚገባት ጥያቄዎችን ሲያቀርቡ እንደነበረ አንስተዋል። አሁን ማዳበሪያ አምራች ሳንሆን በእንደዚህ አይነት በጣም በሚዋዥቅ ኢኮኖሚ ውስጥ ሆነን በዚህ ሁኔታም ከ3700 ብር በላይ በአንድ ኩንታል ድጎማ አድርገን ለአርሶ አደር እያቀረም ባለንበት ሁኔታ አሁን ያለው የግብርና እመርታ ምን ያህል አስተማማኝ እንደሆነ አይተናል። ይሄ በራሱ ማዳበሪያ በራሱ ፋብሪካ ማዳበሪያ ሲደጎም ምን ሊሆን ይችላል የሚለውን ነገር በደንብ በቀላሉ መገመት ይቻላል ማለት ነው። ሌላው የምክር ቤቱ አባል አለሙ ጎንፋ ኢትዮጵያ የአፈር ማዳበሪያ ፋብሪካ በመገንባት በራስ ማምረት ኢኮኖሚ እድገቷን የበለጠ ያፋጥናል ነው ያሉት። ለማዳበሪያ ጊዜ የሚወጣውን የውጭ ምንዛሬ ለማስቀረትና ለሌላ ልማት ለማዋል የፋብሪካው መገንባት ትልቅ ጠቀሜታ እንዳለውም ገልጸዋል። እዚህ ስናመርት እናተርፋለን፣ ምክንያቱም አትርፈው ነው የሚሸጡልን። ሁለተኛ ደግሞ የውጭ ምንዛሪያችንን ለሌላ ስራ እናውለዋለን። ግብአቱ ባለን ሁኔታ ኢንዱስትሪውን አቋቁመን ለዜጎቻችን በጊዜ አምርተን በጊዜ ማድረሱ የሀገራችንን ኢኮኖሚ በብዙ ከፍ ሊያደርገው ይችላል እና ይህም በቁጭት ተነስተን መንግስት በሚያስቀምጠው መንገድ በጀቱ ይገኛል ያለውን መንገድ አቅርቦ ያንኑ ተከትለን ስራውን በፍጥነት መስራት ነው ያለብን። መንግስት ምርትና ምርታማነትን በማሳደግ በምግብ ራስን ለመቻል የያዘው እቅድ እውን ማድረግ የሚቻለው በውጭ ምንዛሪ እየተገዛ የሚገባውን የአፈር ማዳበሪያ በሀገር ውስጥ ምርት መተካት ሲቻል መሆኑን የተናገሩት ዶክተር ኑር አዝማን ጅብርኤል ናቸው። የዓለም አቀፍ ዋጋ ከፍ እያለ እየሄደ ነው። በቋምነት እነዚህ ማዳበሪያ ከሀገር ውጭ እያስገባን ምርትን ማሳደግ አይታሰብም። ስለዚህ አንዱና ትልቁ ግብዓት ናይ ምርታማነትን ከፍ ለማድረግ ማዳበሪያ ማምረት የግድ ይላል።